ሰላም፣ ጤና ይስጥልን። የአሻም ተከታታዮቻችን እንደምንቆያችሁ ለዛሬ ለተረቡ ህዳር 3 ቀን 2018 ዓ.ም የተሰናዱ የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ነው የምንገኘው። በቅድሚያ ዋና ዋና እርሰ ጉዳዮችን ጠቁማችሁ የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት እውቅናን አገኘ። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የጸረ ፆታዊ ጥቃት ዘመቻ ቀናትን እንደሚያከብር ገለጸ። መልቲ ኮሜዲ ቲያትር በአዲስ መልኩ ወደ መድረክ ሊመለስ መሆኑ ተገለጸ። ከውጪ በብራዚል የኮፕ 30 ጉባኤ የተካሄደ ሰልፈኞች ተቃውሞ ለማሰማት ወደ አዳራሹ ግቢ ሰብረው ገቡ።

የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት እውቅናን አገኘ። ፍጥነት በሚያስፈልግበት ጊዜ ውስጥ አገልግሎትና ምርትን በጥራት ተደራሽ ማድረግ የተቋምን ተወዳዳሪነት ያረጋግጣል ሲሉ የአስተዳደሩ ዋና ዳይሬክተር በእውቅና መርሃ ግብሩ ላይ ተናግረዋል። ተጨማሪ አለን። የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት እውቅና ሰርተፍኬት ተበርክቶለታል። በሰርተፍኬት ያበርክቶ መርሃ ግብሩ ላይም የአስተዳደሩ ዋና ዳይሬክተር ተገኝተው ንግግር አድርገዋል። በዚህም ፍጥነት በሚያስፈልግበት ጊዜ ውስጥ አገልግሎትና ምርትን በጥራት ተደራሽ ማድረግ የተቋምን ተወዳዳሪነት ያረጋግጣል ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት አሚድ በእውቅና መርሃ ግብሩ ላይ ተናግረዋል። የተቋም ዘላቂነትና ተሻጋሪነት የሚረጋገጠው በተሰማራበት መስክ በዓለም አቀፍ ደረጃ የመወዳደሪያ አቅም በመፍጠር ነው ሲሉም አክለዋል። በዚህም የኢንፎርሜሽን መረብ አስተዳደር ባለፉት ዓመታት የተለያዩ ምርትና አገልግሎቶችን ለባለድርሻ አካላት ሲያደርስ እንደነበር አስታውሰዋል። አሁን ባለንበት ከፍተኛ ፉክክር እንዲሁም መፍጠልና መፍጠር የሚጠበቅበት ጊዜ ውስጥ አገልግሎትን እና ምርትን ጥራት ባለው መልኩ ተደራሽ ማድረግ የአንድን ተቋም ቁልፍ ተወዳዳሪነት የሚያረጋግጥ የህልውና ምሰሶም ነው። የተቋም ዘላቂነትና ተሻጋሪነት የሚረጋገጠው በተሰማራበት መስክ የመወዳደሪያ አቅም ፈጥሮ በተለይም በዓለም አቀፍ ደረጃ ተወዳዳሪ መሆን ሲቻል ብቻ ነው። የኢንፎርሜሽን መረብ ደህንነት አስተዳደር፣ ሁላችሁም እንደምታውቁት ላለፉት 18 ዓመታት የተለያዩ ምርቶችና አገልግሎቶችን ለባለ ድርሻ አካላት ሲያደርስ ቆይቷል። በዚህ ሂደት ውስጥ ስለ ጥራት ያላወራንበት ጊዜ የለም። በተለይም የኛ የስራ ባህሪ አገልግሎት የምንሰጥበት ዘርፍ እንደመሆኑ መረጃና የቴክኖሎጂ ጉዳዮች ምንም አይነት የጊዜ ዲሌይ ሴንሲቲቭ ወይም ፍጥነትን የሚጠይቁ እንደመሆናቸው በጥራት ካልተደረገ መሰጋት የብዙ ዜጎችን ህይወት የሚያዛባ በተለይ ምርቶቻችን በሀገር ውስጥ የለሙ ዓለም አቀፍ ተወዳዳሪ ይሆናሉ ስንል እነዚህ ነገሮችን ታሳቢ ያደረገ መሆን አለበት። አያይዞም በየጊዜው የሚለዋወጠው የቴክኖሎጂ ስርዓት የስራ ሂደት ባለቤቶች ላይ የራሱ ተጽዕኖ እንዳለው ገልጸው ጥራትን ለማስጠበቅ የሚለዋወጡ የቴክኖሎጂ ጉዳዮችን እየተከታተሉ ጥራትን ማስጠበቅ ባህል መሆን አለበትም ይላሉ። አስተዳደሩ የተቀበለው የጥራት ስራ አመራር ስርዓት እውቅና ለጥራት የሚሰጠውን ትኩረት የመጨረሻ ነው ማለቱ እንዳልሆነም ይገልጻሉ። የቴክኖሎጂ እድገት በየቀኑ መለዋወጥ የስራ ሂደት ባለቤቶች የአሰራር ስርዓት አፌክት የሚያደርግ መሆኑም የሚታመን ጉዳይ ነው። ነገር ግን ጥራትን ለማስጠበቅ የግድ በየቀኑ የተከታተሉ መስራት ባህል አልጎ መስራት የሚፈልግ ስለነበር በድፍረት ገብተንበታል ማለት ነው። እንግዲህ አርስቶትል እንደሚለው ኳሊቲ ኢዝ ኖት አን አክት ኢት ኢዝ ኤ ሀቢት ብሎናል። በዚህም እኛም ይህን የጥራት የሥራ አመራር ስርዓት እውቅና ስንቀበል ለጥራት የምንሰጠው ትኩረት መጨረሻ የምንሰጠው ትኩረት የመጨረሻ ደረጃ ደርሷል በሚል አይደለም። ነገር ግን ቅድም ሲባል እንደነበረው እየወደቅን እየተነሳን ማሳካት አለብን ብለን የገባንበት መሆኑን በዚህ ሂደት ውስጥ እንደ ሬጉላቶሪ ተቋም እኛ ስታንዳርድ የምናወጣ በተለይ በሳይበር ደህንነት ዙሪያ ሌሎች ተቋማት እንዲተገብሩ የምናደርግ ኦዲት የምናደርግ ተከታትለን የሕግ ማዕቀፎችና መመሪያዎችን የምናወጣ ተቋም እንደመሆናችን ለስርዓቱ ተገዥ መሆን እንዳለብን አምነን የገባንበት መሆኑንም አነሳለሁ ይሁን እንጂ እስካሁን የተሰሩ ስራዎች ለወረቀት ተብለው እንዳልሆነና ከዚህ በኋላ አሰራሮችን በማዘመን የሚለሙ ምርቶችም ዓለም አቀፋዊ ተወዳዳሪነትን ለማስጠበቅ እንደሚሰራ አብራርተዋል። እዚህ ሂደት የዛሬው ዕለት ይህን የሰርተፍ ኬት እውቅና ስናገኝ ለወረቀት ብቻ እንዳልሆነ፣ ነገር ግን ይበልጥ ማሻሻያዎችን እያደረግን ቀጣይነት ባለው መልኩ አሰራራችንን ለማዘመን የምናለማቸው ምርቶች ዓለም አቀፋዊ ተወዳዳሪነትን በተለይ እንደ ሀገር ከያዝነው በራስ አቅም ሀገር በቀል የኢኮኖሚክ ሪፎርም በሚል ምርቶችን በራሳችን ከማምረት አንጻር ጥራት የራሱ አይነተኛ ሚና እንደሚኖረው ታሳቢ አድርገን እሱን ለማስጠበቅ በሶስተኛነት የምንሰጣቸው ሁሉም አገልግሎቶች፣ ለውስጥ ሰራተኞቻችንም ለውጭ ደንበኞቻችንም የምንሰጣቸው ሰራተኞች የደንበኞቻችንን እርካታ በሚያረጋግጡ መልኩ መሆን እንዳለባቸው አምነን ነው። የኢንፎርሜሽን መረብ ደህንነት አስተዳደር እየተበረከተለት የጥራት ስራ አመራር ስርዓት እውቅና ሰርተፍኬት ወደፊት የሚሰሩ ስራዎች ላይ ትኩረት አድርጎና ጥራቱን የጠበቀ ምርት ለማቅረብ የሚያበረታታ መሆኑም ተመላክቷል። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የጸረ ፆታዊ ጥቃት ቀናትን እንደሚያከብር ገለጸ። ቢሮ ከሃይማኖት ተቋማት፣ የሀገር ሽማግሌዎች፣ አባገዳዎች፣ የእድር ምክር ቤት ጋራ በጋራ ጋዜጣዊ መግለጫ በሰጠበት ወቅት ነው ይህንኑ ያለው። ቴዎድሮስ ፍቅሩ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የጸረ ፆታዊ ጥቃት ዘመቻ ቀናትን እንደሚያከብር ይታወቃል። ዘንድሮም ጥቃትን የማይታገስ ማህበረሰብ ለትውልድ በሚል መሪ ሀሳብ በዓለም ለ34ተኛ ጊዜ በኢትዮጵያ ለ20ኛ ጊዜ የሚከበር ንቅናቄ መሆኑን አስመልክቶ የሃይማኖት አባቶች የአገር ሽማግሌዎች አባገዳዎች የእድር አመራሮች እንዲሁም የቢሮ አመራሮች በጋራ በመሆን ጋዜጣዊ መግለጫ ሰጥተዋል። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የስራ ተፆታ ማካተት ዳይሬክቶሬት ዳይሬክተር በረከት በቀለ የሚፈጸሙ የመብት ጥሰቶች ምክንያት አብዛኛው ከግንዛቤ እጥረት እንደሚነሱ ገልጸዋል። በዋናነት የምንሰራው ያው ጥቃትን ለመቀነስ የተዛባ የስርዓተ ጾታ አመለካከትን መሰረት አድርጎ የሚፈጸም ተግባር ስለሆነ፣ ወይም ደግሞ በሴቶችና በወንዶች መካከል ያለው የኃይል ሚዛን መዛባትን ተከትሎ የሚፈጸም ተግባር ነውና ስለዚህ ይሄ ተግባር ደግሞ የሚፈጸመው በአብዛኛው ከግንዛቤ እጥረት አንጻር ነው። እዚህ ይሄን ግንዛቤ የመፍጠር ማህበረሰቡ ላይ ሰፊ የግንዛቤ መድረኮችን እንፈጥራለን። እነዚህ መድረኮች በተለያዩ መንገዶች ነው የምንፈጥረው። እስከ ታች እስከ ብሎክ ድረስ ወርደን የልማት ህብረቷን ተጠቅመን ማህበረሰቡን ተጠቅመን የቡና ጠጡ መድረኮችን ጭምር በመፍጠር ፓናል ውይይቶችን በማድረግ የሚዲያ ፕሮግራሞችን በማዘጋጀት ጭምር የግንዛቤ ፈጠራ ስራዎችን የምንሰራ ነው የሚሆነው። እንደዚሁ ደግሞ ጥቃትን ለመከላከል ሴቶችን ብቻ ሰብስቦ ማወያየት የሆኑ መድረኮችን መፍጠር ብቻ ሳይሆን የወንዶችን አጋርነት ማበራከት ማሳደግ ወንዱ በሴቷ ላይ የሚደርሰውን ጥቃት በራሱ ጀምሮ እንዲከላከል ጥቃት ሲፈጸም ዝም አልልም በማለት ራሱም ከአጥቂነት ራሱን በመጠበቅ እንዲሰራ የወንዶች አጋርነትን ማበረታታት ላይ እዚህ በርካታ ስራዎችን የምንሰራ ነው የሚሆነው። በተለይም ይህ ንቅናቄ ሲደረግ ሰፊ የግንዛቤ ማስጨበጫ ፕሮግራምና የህዝብ ንቅናቄ በሰፊው እንደሚኖር ዳይሬክቶሬት ዳይሬክተሩ ተናግረዋል። ይሄ ንቅናቄ ሲደረግ ወንዶች አጋሮቻችን ነጭ ሪቫን በደረታቸው ላይ አድርገው በሴቶች ላይ የሚፈጸሙ ጥቃቶችን አንታገስም። እኔም ጥቃት አልፈጽምም ብለው ራሳቸውን በማቀፍ እንደዚሁ ደግሞ ጥቃት እንዳይፈጸም እህቶቻቸውን በመከላከል ጭምር የሚያሳልፉበት እህት ሴት እህቶች ደግሞ ጥቃትን አልታገስም በሚል ፐርፕል ሪቫን በደረታቸው አስረው ወይም ወይነ ጠጅ ሪቫን አስረው የሚያሳልፉበት ነው የሚሆነው። ሌላኛው የምንሰራው በዋናነት ቤተ እምነቶችን፣ ትምህርት ቤቶችን መሰረት አድርገን እድሮችን መሰረት አድርገን ስራዎቹን እንሰራለን። በተለይ ቤተ እምነቶች፣ እድሮች ትምህርት ቤቶች በርካታ ማህበረሰብ የሚይዙ የሚያቅፉ እንደመሆናቸው መጠን እነዚህ ጋር ትኩረት አድርገን ቤተ እምነቶች ምዕመኖቻቸው ላይ እድሮችም እንደዚሁ አባሎቻቸው ላይ የሚሰሩትን ስራ ትኩረት አድርገን ሰፊ የንቅናቄ ስራዎች የምንሰራ ግንዛቤ ፈጥቤ የመፍጠር ስራ የምንሰራበት ነው የሚሆነው እና በተለይ ደግሞ ቤተሰብ ላይ ጥቃት በአብዛኛው የሚፈጸመው የቤት ውስጥ ጥቃት ነው በስፋት የሚፈጸመው ማለት ነው። የቤት ውስጥ ጥቃት ደግሞ በባህሪው ድብቅ ነው። የተጋለጠ አይደለም። ቤት በስርዓተ ጾታ ጉዳይ በከተማ ደረጃ ብቻ ሳይሆን ሁሉም አካላት ንቅናቄውን እንዲከታተል የሚል የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የስርዓተ ጾታ ማካተት ዳይሬክቶሬት ዳይሬክተር በረከት በቀለ አቅርበዋል። የተለያዩ በከተማው ውስጥ ያሉ ከፍተኛ አመራሮችን የሚጋብዘን የእግር ጉዞ በማድረግ ይሄንን ተግባር የምናወግዝበት መድረክ ይኖረናል። እንግዲህ በእነዚህ ዋና ዋና ተግባሮች ላይ ትኩረት አድርገን ነው እነዚህን ይህን ወር ስራዎቻችንን የምንሰራው እና ይሄ ስራ በከተማ ደረጃ ብቻ የሚሰራ ሳይሆን ከማዕከል፣ በክፍለ ከተማ፣ በወረዳ፣ በብሎኮች ደረጃ ጭምር በቤተሰብ ደረጃ ጭምር የምናካሂደው ሁሉም ማህበረሰብ እዚህ ላይ እንዲሳተፍ ከፍተኛ ጥሪ የምናደርግበትና ንቅናቄው ሁሉም ማህበረሰብ ንቅናቄውን እንዲቀላቀል በሴት ልጅ የሚደርሰውን ጥቃት ዝም አልልም በማለት እያንዳንዱ ሰው ደግሞ ራሱን ከጥቃት እንዲከላከል ጥሪ እናደርጋለን። ቢሮ ከመደበኛ የሴቶች መብት ተጠቃሚነትና ደህንነትን ለማስከበር ከሚከውናቸው ተግባራቱ በተጨማሪ ዓለም አቀፉን የጸረ ጾታዊ ንቅናቄ ቀናት ህብረተሰቡን ባሳተፈ መልኩ በልዩ ልዩ የግንዛቤ ማስጨበጫ ሁነቶች ሲያካሂድ መቆየቱ ይታወሳል። መልቲ ኮሜዲ ቲያትር በአዲስ መልኩ ወደ መድረክ ሊመለስ መሆኑ ተገለጸ። መልቲ ኮሜዲ ትያትር ከዓመታት በፊት በአዲስ አበባ ቲያትርና ባህል አዳራሽ ማዘጋጃ ቤት ለእይታ ሲቀርብም ቆይቷል። ናትናኤል በላይነህ ከዓመታት በፊት በአዲስ አበባ ቲያትር ባህልና አዳራሽ ማዘጋጃ ቤት ለእይታ በቅቶ በተመልካቾች ዘንድ መልካም አድናቆትን የተቸረው መልቲ ኮሜዲ ቲያትር በመልቲ ቲያትር ቡድን ተደርሶ በስንታየው ታዬ ወይም ፋቡላ ዋና አዘጋጅነት እና በዳንኤል ሰይድ ምክትል አዘጋጅነት በአዲስ የዝግጅት ቅርጽ በወጣት ተዋናይን ለእይታ ሊቀርብ መሆኑ ተሰምቷል። የታሪክ ማጠንጠኛውን በዩኒቨርሲቲ ተማሪዎች ላይ ያደረገው ቲያትሩ ምትኩ በቀለ፣ ኤልሻዳይ ከበደ፣ ሱራፌል ብስራት፣ ቴድሮስ ሸዋን ግዘው አቤል ሰለሞንና ሰላማዊት ካሴ ይተውኑበታል። ቲያትሩ ዘወትር ዓርብ በ12 ሰዓት ብስራተ ገብርኤል በሚገኘው አድዮት ሲኒማ የሚ የሚታይ ሲሆን የፊታችን እሁድ ህዳር ሰባት ቀን 2018 ዓ.ም ጥሪ የተደረገላቸው ታላላቅ የኪነጥበብ ባለሙያዎች የቲያትርና የፊልም መምህራን ብሎም የተመረጡ እንግዶች በተገኙበት በቀይ ምንጣፍ የምርቃት ስነ ስርዓቱ እንደሚከናወን ተገልጿል። በሌላ በኩል ቲያትር ተመልካቾች የመግቢያ ትኬታቸውን በባንክ አማራጭ የመቁረጥ አማራጭ እንደተመቻቸላቸው በቲያትሩ የተሳተፈው ተዋናይ ምትኩ በቀለ ገልጿል። የቲያትር ተመልካቾች የቲያትር ቤት መግቢያ ትኬታቸውን በእናት ባንክ ዲጂታል ባንኪንግ ሲስተም መቁረጥ የሚያስችላቸውን አሰራር በእለቱ ይፋ ይሆናል። በዚህ አሰራር መሰረት ቲያትር ተመልካቾች የመግቢያ ትኬታቸውን በእናት ባንክ ዲጂታል ባንኪንግ አማካኝነት በቀላሉ መቁረጥ የሚችሉ ይሆናል። ይህንን አሰራር ለመጀመሪያ ጊዜ አዶት ሲኒማ ከእናት ባንክና ከመልቲ የቲያትር ቡድን ጋር የመግባቢያ ስምምነት ፊርማ በመፈራረም ያስጀመሩ ሲሆን በቀጣይ በሌሎች ቲያትርና ሲኒማ ቤቶች አሰራሩ ተግባራዊ መሆን ይጀምራል የቲያትሩ አዘጋጅ የሆኑት ስንታየው ታዬ ወይም ፋቡላ በበኩላቸው የአዶት ሲኒማ ለቲያትር ሙያ ያለውን ተቀባይነት አንስተው ከዚህ በተጨማሪ እናት ባንክ በቲያትር ዘርፉ መሳተፍ ለሙያው እድገት ትልቅ ሚና እንደሆነ ገልጸዋል። እናት ባንክ አብሮን ለመስራት ስለፈቀደ በጣም አድርገን እናመሰግናለን። የመጀመሪያው ነው ዲጂታሉን ከኛ ጋር ኮረሌት አድርጎ ሲያስተዋውቅ ሌሎችም ቲያትሮች፣ ሌሎችም ፊልሞች ጋር አብሮ ይሰራል። ለኪነ ጥበብ ኢንዱስትሪው ጥሩ ነገር ያደርጋል ብዬ አምናለሁኝ። የእናት ባንክ ዘመናዊና የተሟላ የባንክ አገልግሎትን የሚሰጥ ባንክ እንደሆነ ያነሱት ደግሞ የእናት ባንክ ማርኬቲንግ ክፍል ባልደረባ የሆኑት በረከት አለማየሁ ሲሆኑ ባንኩ ከኪነ ጥበብ ዘርፉ ጋርም አጋር መሆኑን አንስተዋል። ነው እንግዲህ እናት ባንክ የተሟላ የባንክ አገልግሎት የሚሰጥ ባንክ ነው። እንግዲህ ከአስራ ሁለት ዓመት በላይ ሆኖታል። የተሟላ ባንክ አገልግሎት ብለን ስንል ቅርንጫፎችን በየቦታው ከመክፈት ጎን ለጎን ዘመናዊነት ወይንም የዲጂታል ባንኪንግን መሰረት በማድረግ ዘመናዊ የባንክ አገልግሎት ከመስጠት አንጻር የሚሰራ ባንክ ነው። እንግዲህ የተሟላ ብለን ስንል በመካከለኛ በትልቅና በአነስተኛ የቢዝነስ ዘርፎች ትላልቅ ስራዎችን ወይም በፋይናንስ በማድረግ ዘርፈ ብዙ ስራ የሚሰራ ነው። እንደምታውቁት የሴቶችን ኢኮኖሚ አቅም ከመገንባት ጎን ለጎን በኢኮኖሚው ትርጉም ያለውን የፋይናንስ ከማድረግ አንጻር በትላልቅ ቢዝነሶች ምንድን ነው በአገር በራሱ ደረጃ በአገር ትልቅ ኮንትሪቢት ያደረገ ነው። እንግዲህ ከዚህ ጎን ለጎን ከጥበብ ስራ ጋር አብሮ እናት ባንክ ከዚህ ቀደም በብዙ መልኩ ተሳትፎ የሚሰራቸው ስራዎች አሉ። ከትላልቅ ተቋማት ጋር አሁንም በዚህ በምን ለምንድን የተገኘ ነው እናት ባንክ ሊገኝ ሲያለበት ምክንያቱ ዋናው ብለን ስንል ከጥበብ ሰው ጋር ማህበረሰቡ ጋር አጋር የመሆን ጉዳይ ነው። አጋርነቱ በተለያየ መልኩ ነው እንግዲህ አጋር ብለን ስንል እዚህ ቅድም በመግቢያ እንዳነሳሁት የተሟላ የባንክ አገልግሎት በፊዚካል ፕሬዘንስ እንዳለ ሆኖ የተሟላ ዲጂታል የባንክን አገልግሎት ከማቅረብ ጋራ በተያያዘ አዶት ሲኒማ ይሄ መልቲ ፕሮዳክሽን እና እናት ባንክ በጋራ ነው እንግዲህ እዚህ የተገኘንበት። ቲያትሩ የሚያጠነጥነው በዩኒቨርሲቲ ተማሪዎች ላይ እንደመሆኑ መጠን ተማሪዎች የሚያጓጥሟቸውን የተለያዩ ተግዳሮቶችና ሌሎችንም ለማሳየት የሚሞክር ነው የተባለ ሲሆን በዛሬው ዕለት አዶት ሲኒማ ከእናት ባንክና ከመልት የቲያትር ቡድን ጋር የመግባቢያ ስምምነት ፊርማ በመፈራረም ያስጀመሩት ሲሆን በቀጣይ በሌሎችም ቲያትሮችና ሲኒማ ቤቶች አሰራሩ ተግባራዊ መሆን ይጀምራል የተባለው። ውድ አሻም ቲቪ ተከታታዮቻችን አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በስራችን ይተዳደሩ የነበሩ አሻም ቲቪና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን፣ በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው፣ በዩትዩብ ዜና ከ26000 በላይ ተከታይ ያለው፣ በፌስቡክ ከ150000 በላይ ተከታይ ያለው፣ በኤክስ ከ14000 በላይ ተከታይ ያለው፣ በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሁኑ። አሻም ለሁላችን! ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ዜናዎቻችን ወይም ወደ እናንተ መድረሳቸውን ቀጥለዋል። ወን ደግሞ ካለም አቀፍ የዜና ውታሮች ወዳገኘናቸው መረጃዎቻችን እንሻገራለን። በብራዚል የኮፕ 30 ጉባኤ የተካሄደ ሰልፈኞች ተቃውሞ ለማሰማት ወደ አዳራሹ ሰብረው ገቡ። ደኖቻችን አይሸጡም የሚል ምክንያት የያዙ ተቃዋሚዎች ማክሰኞ ምሽት በቤለን ብራዚል፣ በተካሄደው የኮፕ 30 የአየር ንብረት ድርድር የደህንነት መስመርን ጥሰው ገብተዋል። ጋዜጠኞች፣ የተባበሩት መንግሥታት ድርጅት የጸጥታ ሰራተኞች የብራዚል ወታደሮች ከሰልፈኞቹ ጀርባ ሲሮጡ ተመልክተዋል። የተባበሩት መንግስታት ድርጅት እንዳስታወቀው ድርጊቱ በቦታው ላይ ከደረሰው መጠነኛ ጉዳት በተጨማሪ በሁለት የጸጥታ ሰራተኞች ላይ ቀላል የአካል ጉዳት አድርሷል። የማህበራዊ ሚዲያ ቪዲዮዎች ከአገሬው ተወላጆች የተውጣጡ የሚመስሉ ተቃዋሚዎችና ሌሎች እጁን ሶስት የሚባል የግራ ክንፍ የብራዚል ወጣቶች ንቅናቄ አርማ ያለበት ባንዲራ ሲያውለበልቡ አሳይተዋል። ሰልፈኞች በስፍራው የመጀመሪያውን የጸጥታ ማገጃ አካባቢን አቋርጠው ወደ ውስጥ እንዳይገቡ መከልከላቸውን የተባበሩት መንግስታት ድርጅት አስታውቋል። አንድ የጥበቃ ሰራተኛ በተቃዋሚዎች በተወረወረ ከብረ መሰል መሳሪያ ጭንቅላቱን ተመቷል ሲል ሮይተርስ የዜና ወኪል ዘግቧል። ጥብቅ ፕሮቶኮሎች ባለፈው ኮንፈረንስ ላይ በጣም ያልተለመደ የደህንነት ጥሰት ነው ብለዋል። የተባበሩት መንግስታት ድርጅት እንዳለው ከሆነም የብራዚልና የተባበሩት መንግስታት ባለስልጣናት ጉዳዩን በማጣራት ላይ ይገኛሉ። ከሰኞ ህዳር 1 እስከ ዓርብ ህዳር 5 በይፋ በሚቆየው የኮፕ 30 ጉባኤ ወደ 200 የሚጠጉ ሀገራት ልኡካን እየተሳተፉም ይገኛሉ። የዘንድሮ ስብሰባ ከፓሪሱ የአየር ንብረት ስምምነት ከተደረሰ 10 ዓመታት በኋላ የተካሄደ ሲሆን የዓለም ሙቀት መጨመርን ወደ 1.5 ዲግሪ ሴንቲግሬድ ለመገደብ ሀገራት ለመሞከር ቃል ገብተዋል። ፕሬዚዳንት ፔትሮ ኮሎምቢያ ከአሜሪካ ጋር የደህንነት መረጃ መለዋወጥ አቁማለች አሉ። ዋሽንግተን በካሪቢያን ቀጠና በተደጋጋሚ ጥቃት መፈጸሟን ተከትሎ ካሁን በፊት ስታደርግ የነበረውን የደህንነት መረጃ ለውጥ ሙሉ በሙሉ ማቆሟን ገልጸዋል። ፕሬዚዳንት ጉስታቮ ፔትሮ የዶናልድ ትራምፕ አስተዳደር በካሪቢያን ባህር ጀልባዎች ላይ የሚሳይል ጥቃት መፈጸሙን አላቆምም ሲሉም ተናግረዋል። ፔትሮ በኤክስ ገጻቸው ላይ ከአሜሪካ የደህንነት ኤጀንሲዎች ጋር የሚደረግ ግንኙነት እንዲቆም ለሁሉም የመንግስት ተቋማት ምክንያት የደህንነት ቢሮ አሳውቅ ያለው ሲሉም አስፍረዋል። በጀልባዎቻቸው ላይ የሚደርሰው ጥቃት እስከቀጠለ ድረስ እኛም የአጸፋ እርምጃ እንወስዳለን በማለት ገልጸዋል። የግጥ ሰት ነው ባሉት የአሜሪካ ጥቃት እስካሁን ሰባ ሰዎች ህይወታቸው ማለፉንም አስረድተዋል። በተመሳሳይ መልኩ ቬኔዙዌላ ሁለት መቶ ሺህ ወታደሮችን በተጠንቀቅ እንዲቆሙ አዛለች። ቬኔዙዌላ ለወታደሮቿ ጥሪ እንዳታቀርብ ያስገደዳት አሜሪካ የጦር አውሮፕላኖችን የጫነውን የዩኤስኤስ ጄራልድ ፎርድ መርከብ ወደ ካሪቢያን ሀገራት ማስጠጋቱ ተከትሎ እንደሆነም ተገልጿል። ውሳኔው በካሪቢያን ቀጠና የሰፈነው የጂኦፖለቲካዊ ውጥረት መሆኑን የሀገሪቱ መከላከያ ሚኒስቴር ቭላድሚር ፔድሮ ሎዌዝ ተናግረዋል። ሎዌዝ በቀጥታ የቴሌቪዥን ስርጭት በተላለፈ ንግግራቸው ተደጋጋሚ ወታደራዊ ልምምዶች እየተደረጉ እንደሚገኙ አብራርተዋል። ዘገባው የአልጀዚራ ነው። ተመልካቾቻችን የዕለቱ ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳዮችን ደግመ እናስታውሳችሁ። የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት እውቅናን አገኘ። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የጸረ ጾታዊ ጥቃት ዘመቻ ቀናትን እንደሚያከብር ገለጸ። መልቲ ኮሜዲ ቲያትር በአዲስ መልኩ ወደ መድረክ ሊመለስ መሆኑ ተገለጸ። ከውጪ በብራዚል የኮፕ 30 ጉባኤ እየተካሄደ ሰልፈኞች ተቃውሞ ለማሰማት ወደ አዳራሹ ግቢ ሰብረው ገቡ። ለዛሬ እለት ረቡዕ ህዳር 3 ቀን 2018 ዓመተ ምህረት የተሰናዱ የአሻም የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አደረኩኝ። አሻም ነውላችሁ። ውድ አሻም ቲቪ ተከታታዮቻችን አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራቱ ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በስራችን ይተዳደሩ የነበሩ አሻም ቲቪ እና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው፣ በዩቲዩብ ዜና ከ26000 በላይ ተከታይ ያለው፣ በፌስቡክ ከ150000 በላይ ተከታይ ያለው፣ በኤክስ ከ14000 በላይ ተከታይ ያለው፣ በቴሌግራም ከ21000 በላይ ተከታይ ያለው እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሆኑ። አሻም ለሁላችን።